አሳሁንኩም ወራህመቱላሂ ወበረካቱ ጉድ ላይት የተከበራችሁ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ አልሐምዱሊላህ። መኮረና ላዛኛ ሰራለሁ፣ ተከታተሉኝ አብረን እንስራ። እዚጋ መኮረና ላዛኛ ነው። ሞይ ሀር ውስጥ ጨምረዋል ማለት ነው። ውሃው ሙቅ ያለው ዝብ እዚጋ ክሬም እየሰራሁ ነው። እዚጋ ደሞ ክሽና እየሰራሁ ነው። ገና ለሀም ማክሮ አላረኩትም እንደሚታወቅ

ስለሚያቃጠት አልቆራርጠውም፣ ነው የሚጨምረው። በጣም ነው። በደም ደስሏል ኩዝበራ አደርግበታለሁ እዚህ ጋ መኮረን ላዛኛ ይሄን ይመስለን ማለት ነው። ግን ትንሽ ሙቆሃ ውስጥ መነከር አለብን። ብዙዎች ዝም ብለው ርን ያስገቡታል፣ ግን በኋላ እንትን አይልም። ሙቀሃው ላይ ትንሽ ዘይት አድርጌበታለሁ እንዳየ ሳነሳው በኋላ እንዲመቸኝ ማለት ነው። ቢያንስ ሶስት ደቂቃ ምት ማለት አለበት። እንደምታዩት በጣም ከፊት ነበር ነው፣ ስስ ነው

ቢያንስ ሶስት ደቂቃ ትንሽ እንትን መልታለቁ፣ ዝም ብለን ፉርነት አስገባነው። የሆነ እንትን ይላል ይደርቃል። ብዙ ጊዜ ሞክረው ነበር። በውሃ ግን አፍልተን ከእንትን ካልነው አሪፍ ነው የሚሆነው።

ከላይ ጅብና ካሳ እና ጅብና ምፍሽር አደርግበታለሁ ይህን ያሰራር ይህን የሚመስል ግን በጣም ሀሪፍ ነው ክሽናውንም አንድ ላይ ክሬም ጨምሬ ነው ከክሽናው ጋር የማደርገው መኮረኑ ላይ ማለት ነው በጣም ቆንጆ ነው። ትወዱት አላችሁ። ኩዝበራውንም ውስጥ ነው ያደረኩት። ያው ከላይ አላደረገውም። እዚጋ ጅብና መሹራለኝ። እሱን እጨምርበታለሁ። ጅብና እንትን አለኝ የቪዛ የሚሰራበት ከሁለቱም አረግበታል በማለት ነው አሪፍ እንዲሆነልኝ። ይህንን ይመስላል ልጆቼ። አሁን ፉርን ላስገባው ነው። ከሰላሳ ደቂቃ በኋላ መልሰን እንገናኛለን። ጨርሻለሁ ውዶች በጣም ሀሪፍ ነው። መስከረ መቀናወጣ ቆንጆ ነው በስሏል ማለት ነው። ቪዲዮ የናይታችሁ ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር አድርጉ። ቪዲዮ የናይታችሁ ደግሞ ላይክ፣ ሼር፣ ኮሜንት ለምትሰጡኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ